ቦታችን ላይ መቆም አለበት። ቦታችን መከተል ቸርናትና ምሕረቱ ቦታችን ላይ ይመጣል። ከአመፁ ከተንኮሉ ከንጥጊያው ከገቢያው የተነሳ የለመለመ መስክ ለራስ ማድነት እንዴት ይቻላል? ሰው መምህርነት የሰው መሪነት እዚህ የብርቶች አምላክ የብርታታቸው ሚስጥር እንደሆነው የደካሞችም አምላክ የብርታታቸው ሚስጥር፣ የደካማ ኃይል ይሰጣል፣ ጉልበት ለሌለው ብርታት። ሰላም፣ ሰላም! የተወደዳችሁ ሕያዋን ቅዱሳን የጌታ ቤተሰቦች ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እረኛ ቢኒያም ዘነበ ነኝ ከኪንግስ ጌት የንጉስ ደጅ ቤተ ክርስቲያን ዛሬም ደግሞ የእግዚአብሔርን ቃል ወደፊታችሁ ይዤ ቀርብ ያለሁኝ የመልእክታችን ክፍል የሚገኘው በመዝሙር 23 ላይ ከቁጥር 1 እስከ 6 ያለውን ቃል አነባለሁ። እንዲህ ይላል፣ እግዚአብሔር እረኛዬ ነው፣ አንዳች አይጎድልብኝም። በለመለመ መስክ ያሳድረኛል፣ በረፍት ውሃ ዘንድ ይመራኛል። ነፍሴን ይመልሳታል፣ ስለ ስሙም በጽድቅ መንገድ ይመራኛል በሞት ጥላ ሸለቆ ውስጥ ብሄድ እንኳን አንተ ከእኔ ጋር ስለሆን ክፉን አልፍራ። በትርና ምርኩዝ እነርሱ ያጽናኑኛል። ጠላቶቼ እያዩ በፊቴ ማዕድ አዘጋጅህልኝ። ራሴን በዘይት ቀባ ጽዋይም ሞልቶ ይፈሳል። በሕይወቴ ዘመን ሁሉ በጎነትና ምረት በእርግጥ ይከተሉኛል፤ እኔም በእግዚአብሔር ቤት ለዘላለም እኖራለሁ። እግዚአብሔርን እረኛ በማድረግ ውስጥ ያለ በረከት በሚል የእግዚአብሔርን ቃል እንካፈላለን። በረኝነት ውስጥ ስንሆን፣ በረኝነቱ ስር ስንሆን የሚያገኙንን በረከቶች የእግዚአብሔር ቃል ይናገራል። መዝሙር 23ን ከማንበባችን በፊት ያለው መዝሙር 22 እግዚአብሔር እረኛዬ ነው ከሚለው በፊት የመስቀሉ ቅኔ የሚባለውን ስናይ ክርስትና ምንድን ነው? ለሚለው ጥያቄ መልስ ይሰጣል። ጥቂት ለማያያዝ አስቤ ነው። ጥያቄው መልስ የሚያገኘው በዚህ ክፍል ውስጥ በጣም በሚገርም ሁኔታ ተብራርቷል። መልሱ ክብርና መስቀል ነው የሚል ነው። ክርስትና ምንድን ነው ለሚል ሰው፣ ገጽታውን ማወቅ ለሚፈልግ ሰው ክብርም ደግሞ መከራም እንዳለው እንመለከታለን። ወራሾች ነን ስንል የክብሩም ወራሾች ነን፣ የመከራውም ደግሞ ወራሾች ነን። የክርስቶስ መከራውንም ክብሩንም ወራሽ እንደሆንን አስረግጦ ይናገራል። ለዚህ ነው ሐዋርያው ጳውሎስም ለጢሞቴዎስ ኢየሱስ ክርስቶስን አምነን እንድንድን ብቻ ሳይሆን መከራንም ልንቀበል አምነነዋል ይላል። አይገርምም? በጣም ብዙ ጊዜ አምነን ስለ መዳናችን አጉልተን እንናገራለን። ነገር ግን በማመናችን እግዚአብሔርም በመምሰል ህይወት ደግሞ የእግዚአብሔር በመሆን በመለየት ጎዳናችን ሊገጥሙን ስለሚችሉ ፈተናዎችና ትግሎች አስረግጠን አንናገርም። ስለዚህ የምንናገረው ሙሉ አድርገን ካልተናገርን ሰዎች የገቡበትን ክርስትና ግር እንዲላቸው ምክንያት እንሆናለን፣ እንዲጨነቁ ምክንያት እንሆናለን፣ እንዲፈሩ ምክንያት እንሆናለን። ስለዚህ ሙሉን ወንጌል እንናገር ይገባል። ክርስትና በመዝሙር ላይ 22 ላይ እንደተቀመጠው ክርስትና ምንድን ነው ለሚለው መልስ ይሰጣል። ይሄ የመስቀሉ ቅኔ፣ መልሱ ክብርና መስቀል ነው። ይክበር ጌታ ኢየሱስ። መዝሙር 23 በስድስት ቁጥሮች ውስጥ አስደናቂ መልእክቶችን ይዟል። ቁጥሮቹ ስድስት ናቸው፣ ግን ታላላቅ የሆኑ መልእክቶችን የያዘ ክፍል ነው። እግዚአብሔር እረኛዬ ነው። የመጨረሻው ቁጥር ደግሞ በእግዚአብሔር ቤት ለዘላለም እኖራለሁ ይላል። እግዚአብሔር እረኛዬ ነው ምን ማለት ነው? እኔ እግዚአብሔርን እከተላለሁ ማለት ነው። ደስ የሚል ነው ይሄ ድምፅ። ይሄ ድምፅ ለህይወት እጅግ ዋስትናን የሚያረጋግጥ ድምፅ ነው። ያገኘውን ዋስትና የሚያረጋግጥ ድምፅ ነው። እግዚአብሔር እረኛዬ ነው። እኔ እግዚአብሔርን እከተላለሁ። ቸርነትና ምረቱ ደግሞ እኔን ይከተለኛል። የመጀመሪያው ቁጥርና የመጨረሻው ቁጥር አስተሳስሮ ዘማሪው ይዘምራል። የመጀመሪያው ቁጥር እግዚአብሔር እረኛዬ ነው ይላል፣ በእግዚአብሔር ቤት ደግሞ ለዘላለም እኖራለሁ ብሎ ይደመድማል። በጣም ደስ ይላል። እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። የማርቆስ ወንጌል ምዕራፍ 16 17 ላይ እንዲህ የሚል ቃል አለ ያመኑትም እነዚህ ምልክቶች ይከተላቸዋል። በስሜ አጋንንትን ያወጣሉ፣ እጆቻቸውን በድዊ ላይ ይጭናሉ፣ እነሱም ይፈወሳሉ ይላል። የሚከተሉትን የቸርነትና የምሕረት ረድኤቶችን ይህም የወንጌል መልእክት ይናገራል። እግዚአብሔርን መከተላችን ጽኑ ሲሆን፣ እግዚአብሔርን መከተላችን በአቋም ሲሆን፣ ቸርነትና ምሕረቱ እኛን መከተላቸው ጽኑና የታመነ እርግጥም ይሆናል። የምንተላለፈው ከሆነ ግን የምንፈልገው እርሱ የምናገኘው አይሆንም። እግዚአብሔርን በመፈለግ ቅድሚያ ሕይወታችን ሲቃኝ እግዚአብሔርን ያስቀደመ ሕይወት ሲኖረን የሚከተለው ሁሉ ይከተለናል። ስለዚህ ቦታችን ላይ ስለመሆናችን እርግጠኞች ልንሆን፣ መንገዱን ስለመያዛችን እርግጠኞች ልንሆን ይገባል ማለት ነው። ቦታችን ላይ መቆም አለብን። ቦታችን መከተል ነው። ቸርናትና ምህረቱ ቦታችን ላይ ይመጣሉ፣ መስመሩ ላይ ይመጣሉ። እግዚአብሔርን እረኛ በማድረግ ውስጥ የሚገኙ በረከቶችን ጥቂት እናገራለሁ። አንደኛ እግዚአብሔርን እረኛው ያደረገ ሰው የሚያጣው ነገር የለም። እኔ እንዲህ አይነት ዋስትና ሰው ካገኘ ምን ይፈልጋል? የምታጣው ነገር የለም ከተባለ ሰው ምን ያስፈልገዋል? ለዚህ ነው እኮ እግዚአብሔር ረኛይ ነው የሚያሳጣኝም የለም አለ። የሚያስፈልገኝን አይነሳኝም እያለ ነው። የሚያስፈልገኝን አያሳጣኝም እያለ ነው። እግዚአብሔር የሚያስፈልገንን የማይነሳን የሚያስፈልገንን የማያሳጣን እረኛ ነው። የተለየ ነው። የምናጣው ነገር የለም በክርስትና ውስጥ እግዚአብሔር ረኛይ ነው ያለ ሰው፣ እግዚአብሔር ረኛይ ነው ብሎ የሚዘምር ሰው የማጣው ነገር የለም እያለ ነው። የሚያስፈልገን ነገር አይነሳንም። ብዙ ሰው እንደ ፈቃድህ ብሎ የሚኖረው በተገኘው መንገድ ከሄደ በኋላ ነው። የሚያዋጣውን መንገድ ከሄደ በኋላ ነው። በምርጫው ከሄደ በኋላ እግዚአብሔርን በዚህ መልኩ ዘምሮ እግዚአብሔርን መጥራት እግዚአብሔርን በዚህ መልኩ መፈለግ ይሄ ከቃሉ ያፈነገጠ ነው። ከቃሉ የተቃረነ ነው። ወገኖቼ ከእርሱ ጋር መኖር መጥገብ ነው። ከእሱ ጋር መኖር መርካት ነው። የሚያሳጣኝ የለም እግዚአብሔር እረኛችን ነው። ልክ ለበጎቹ እረኛ እንደሚያይላቸው አይቶም፣ እንደሚያሰማራቸው መስክ እንደሚያዘጋጅላቸው፣ ልክ እንደዚህ እግዚአብሔር የነፍሳችን እረኛ ጴጥሮስ ሲነግረን በፊት ተቀበዘበዛችሁ፣ አሁን ግን ወደ ነፍሳችሁ እረኛ ተመልሳችኋል ይላል። እሱ የነፍሳችን የህይወታችን እረኛ ነው። ለህይወታችን የሚያስፈልጋትን አያሳጣትም። የሚያስፈልጋትን አይነሳትም። እግዚአብሔር እረኛዬ ነው የሚያሳጣኝም የለም ይልና በለመለመ መስክ ያሳድረኛል፣ ያሳርፈኛል። ወገኖቼ፣ የለመለመ መስክ በዚህ ዘመን ማግኘት ይቻላል። እግዚአብሔር በረከታችንን የሚሰራ አምላክ ነው እያለ ነው ዘማሪው። በረከታችንን የሚያዘጋጅ አምላክ ነው እያለ ነው ዘማሪ። በለመለመ መስክ ከጊዜው ክፋት የተነሳ ከአመጹ ከተንኮሉ ከንጥጊያው ከግፊያው የተነሳ የለመለመ መስክ ለራስ ማግኘት እንዴት ይቻላል? በእግዚአብሔር እረኝነት ሰው ስር ግን ሲሆን ይህንን ማግኘት ይችላል። መሰማሪያ መስክ ማግኘት ይችላል። ይሄ ከእጆቻችን ስራ ጋር ይገናኛል። ይሄ ለኑሯችን ከሚያስፈልገን ነገርም ጋር ይያያዛል። እግዚአብሔር የነፍስም የስጋ በረከት የሚሰጥ በረከት የሚያዘጋጅ አምላክ እንደሆነ መጽሐፍ አስረግጦን ይነግረናል። ስለዚህ የለመለመ መስክ ለማግኘት በዚህ ዘመን አይቻልም። ክፋት ስላለ፣ አመጽ ስላለ፣ ተንኮል ስላለ፣ ንጥጊያ ስላለ ሁሉ ከራስ በላይ ንፋስ በሚል ፍልስፍና የሚመላለስ ስለሆነ ጥሎ ማለፍ ስለሆነ እንዴት ነው ሰው የለመለመን መስክ ለራሱ የለመለመን መስክ ለቤተሰቡ የለመለመ መስክ ለልጆቹ ማግኘት የሚችለው? በእግዚአብሔር እረኝነት ስር ሲሆን፣ በእግዚአብሔር እረኝነት ስር መሆን ምንም እንዳናጣ ያደርጋል፣ ደግሞ የለመለመውን መስክ እንድናገኝ ያደርጋል። እሱ በለመለመ መስክ ያሳድራል። በትክክል ማረፍ ትፈልጋላችሁ? በእግዚአብሔር እረኝነት ስር ሁኑ። በእውነት ሰላም ትፈልጋላችሁ? በእግዚአብሔር እረኝነት ስር ሁኑ። መስክ ትፈልጋላችሁ? ክፋት በበዛበት፣ ተንኮል በበዛበት፣ ማንም ማንንም በማያሳልፍበት፣ ወንድም በወንድም ላይ ከገንዘብ ቀጥሎ ወንድምን ባደረገበት፣ በዚህ ሲስተሙ እንደዚህ በተበላሸበት ዘመን መስክ ትፈልጋላችሁ? ከእግዚአብሔር እረኝነት ስር ሁኑ። ይሄ መልእክቴ ነው። ይሄ ምዕራፍ በረከት የምንቀምስበት አይደለም። አሁን የተነገረው በመዝሙር ላይ ለበረከት የምንሆንበት ነው። በረከት የምንቀምስበት ሳይሆን ለበረከት የምንሆንበት ነው። ይሄ ልምላሜ በብዙ ነገር ሊገለጥ ይችላል። እግዚአብሔር ዕድሜን ያለመልማል። መጽሐፍ ሲናገር እርጅናህን በዘይት ያለመልማል ይላል። ማለምለም የሚችል እግዚአብሔር ነፍስን ያለመልማል፣ ስጋን ያለመልማል፣ ዘመንን ያለመልማል። ለምን የዘመንን ቁጥር ሙሉ የሚያደርግ እግዚአብሔር ብቻ ነው። ለዚህ ነው ዳዊት ሲጸልይ በዘመኔ እኩሌታ አትውሰደኝ አለ። ወገኖቼ ሰው የዘመኑን ቁጥር ሳይሞላ ሊያልፍ ሊያንቀላፋ እንደሚችል ዳዊት አስተውሏል። ለምን በመዝሙር 73 ላይ እግዚአብሔር ቃል ሲናገር በኃጢአተኞች ሰላም ቀንቼ ነበራለ። አይቼ ልወድቅ ጥቂት ቀርቶ ይነበራለ። ለምን የእነሱን ሕይወት ሲገልጥ በጣም ኃጢአትን የተጎናጸፉ እንደነበሩ ይናገራል። አፋቸውን በሰማይ ያኖሩ እንደነበር ይናገራል። ቃላቸው በምድር መካከል ይመላለስ እንደነበር ይናገራል። እንደ ሰው አልተገረፉም ይላል። ለሞታቸው እንኳን ጣር የለውም ይላል። ግንስ በኃጢአት ተነውረው ነበር። ምልክታቸው ሁሉ ኃጢአት ነበር። ይህንን ተናግሬ ቢሆን ትውልድን በበደልኩ ነበር አለ። አሁን ግን አለ ወደ እግዚአብሔር መቅደስ እገባለሁ አለ። እግዚአብሔርን ዕድል ፈንታዬን እለዋለሁ አለ። ወገኖቼ ምልክቶች ሁሉ ነውር በሆኑበት የሚታየው ሁሉ ክፉ በሆነበት በዚህ ጊዜ እግዚአብሔር ማለምለም ይችላል። ነፍስ ማለምለም ይችላል። ስጋ ማለምለም ይችላል። እግዚአብሔር የለመለመ መስክ ማሳረፍ ማድረግ ይችላል። ራይል ለመፈጸም መልእክቱን እንደ መልእክተኛ ለማድረስ የዘመንን ቁጥር ሙሉ ማድረግ የሚችል እግዚአብሔር ብቻ ነው። እኔ መልክት አለኝ መልእክቴን መልእክቴን ማድረስ ላለብኝ ሁሉ ማድረስ የምችልበትን እድሜ የሚሰጠኝ እግዚአብሔር ነው ብዬ አምናለሁ። ወገኖቼ እግዚአብሔር ራያችን የምንፈጽምበትን መልእክቱን እንደ መልእክተኛ ለማድረስ የዘመናችንን ቁጥር ሙሉ ያደርጋል። መለምለም ማለት እሱ ነው። የዛሬው እረኛ የነገው ንጉሥ የሆነው ለምልሞ ነው። ዳዊት እረኛ ነበር። ከቤተሰቡ እንደውም የተናቀ ነበር በአይን ውስጥ ያልገባ አንድ አለ የተባለ ነበር። እሱን ንጉሥ ያደረገ ከእረኝነት ወደ ንግሥና ያመጣው የእግዚአብሔር ማለምለም ነው። ይሄ ብቻ አይደለም፣ ዮሴፍ ትንሹን የፍሬ ዛፍ ያደረገው የእግዚአብሔር ማለምለም ነው። እግዚአብሔር እንደ ዳዊት የተጨቀነበትን ሰው የተተወን ሰው እረኛ ሆኖ ማድረስ ያለበት ቦታ የሚያደርስ የሚያለመልም አምላክ ነው። እግዚአብሔር የማንረሳ ሰዎች ማድረግ ይችላል። የተረሳውን ሰው ዳዊት፣ የተረሳ ሰው ግን የማይረሳ ሰው ነው። እስቲ አሁን እንኳን እኔ ዳዊት ብዬ እናገራለሁ። እንደዚህ በዘመናት ሁሉ የማይረሳ ሰው አደረገ እግዚአብሔር። የተረሳውን ሰው ትንሹን ሰው ምስኪኑን ሰው የተተወን ሰው፣ እግዚአብሔር እረኛዬ ነው ሲል ዳሶት ነው። እግዚአብሔር እረኛዬ ነው ሲል ቀምሶት ነው፣ አይቶት ነው። ያለ እግዚአብሔር እረኝነት በህይወት ውስጥ የሆነ አንድም ነገር የለም። ለዚህ ነው ታስታውሳላችሁ፣ ሜምፊቦስቴ የሚባል አደጋ ጣዮች በመጡ ጊዜ ለመሸሽ ስትል ጥላው ሽባ የሆነች ከሳውል ቤት የቀረ አንድ የለም ሲባል አንድ አለ ተባለ። በጣም የሚገርማችሁ ጥሪውን የተጣራበት መንገድ ያስደንቀኛል ሁል ጊዜ የእግዚአብሔርን ቸርነት አደርግለት ዘንድ ከሳውል ቤት የቀረ የለምን አለ። አንድ ውለት አስቦ ግን ያለውን ነገር ሁሉ የእግዚአብሔር ቸርነት አለው። ሃሌሉያ! አያችሁ፣ እግዚአብሔር እንደዚህ ያለመለመው ሰው ነበር። ለብዙዎች ገበታ ነበረው። በጠላትነት በእሱ ላይ ከፍቶበት እንኳን በነበረው በዛ ውስጥ አንድ ከእሱ ጋር የተወዳጀ አንድ ቅንነትና ቀኙን የሰጠውን ሰው ቀኙን ያሳየውን ሰው አስቦ ቸርነት ማድረግለት ሰው ብሎ ተናገረ። ወገኖቼ እግዚአብሔር የሚያለመልም አምላክ ነው። መልካም ዜና አለኝ። እግዚአብሔር ያለመልማል። ትንሹን ዮሴፍን አለምልሟል። ለብዙዎች መዳኛና ቤዛ አድርጎታል። እግዚአብሔር የሚያለመልም አምላክ ነው። እረኛ ያወጣውን የሚያስገባ ነው። እግዚአብሔርም እንደዚህ ነው፣ ያወጣናል፣ ያስገባናል። እግዚአብሔር ያስጀመረውን የሚያስጨርስ አምላክ ነው። እረኛው በጎቹን ቀና ውሎ ማታ አስገብቶ እንደሚያሳርፍ ልክ እንደዚሁ እግዚአብሔር በዚህ ተመስሏልና ይህ ምሳሌ ትንሽ ነው። እግዚአብሔር ሊብራራ የማይችል አምላክ ነው። ግን ሊገባን በሚችል መልኩ ፍጥረታዊ ነገር መንፈሳዊ ነገርን አስረጅ ስለሆን፣ ስለዚህ የማይለየን እግዚአብሔር የሚያለመልም አምላክ ነው። እይታው ሕይወታችን ላይ ነው። በጎች ያቆሸሹትን በጎች ያሳደፉትን የሚያነጻው እረኛ ነው። ታውቃላችሁ አሁንም እረኛው የቆሸሹትን ሁሉ ያነጻል። የቆሸሸ ነገር አላችሁ? ይሄን ልጠይቃችሁ ዛሬ የቆሸሸ ነገር አላችሁ? እረኛው የሚያነጻ ነው። የተሰበረ ጎና አላችሁ? ስብራት የገጠመው ጎና አላችሁ? እረኛው ልክ በጎቹን እንደሚያስ እንደሚያከም ሐኪማቸውም እንደሆነ፣ ልክ እግዚአብሔር እንደዚሁ ሐኪማችን ነው። ስብራታችንን ይጠግናል። ቁስላችንን ይሽራል። ጉዳታችንን ይነካል፣ ይፈውሳል። ዛሬም ይሄንን በእውነት ደስ እያለ ይነግራቸዋል። እረኛችን ሐኪምም ነው። እረኛችን መድኃኒት አለው። እረኛችን ሕይወትን ለእኛ ያያል። መልካሙን ለእኛ ያያል። እጁ በመልካም ለመልካም በእኛ ላይ እንደተዘረጋች ነው፣ ወገኖች እግዚአብሔር እረኛችን ነው። በእግዚአብሔር እረኝነት ስር ማደር ያለው በረከት ብዙ ነው እያልኳቸው ነው። በብዙ መንገድ ስብራት ይገጥመናል። በብዙ መንገድ ማንከዝና ትካዜ ይገጥመናል። ወገኖቼ ስሙኝ፣ ለምን የምትሉ መልእክት አለኝ። እግዚአብሔር ለምናችሁንም ጉዳያችሁንም መቆጣጠር ይችላል። እንደገና ለምን በምትሉበት ነገርና በገጠማችሁ ጉዳይና ኬዝ ላይ ራሱን መግለጥ የሚችል አምላክ ነው። የሚከለክለው ነገር የለም። ዛሬም እግዚአብሔር የሚሰራ አምላክ ነው። አንዳንድ ጊዜ ባለማወቅ ምርጫዎቻችን እንጎዳለን። በራሳችን ማስተዋል መንገድ እንጎዳለን፣ እንሰበራለን፣ አንከሰን እንመለሳለን። እያነከስንም ሊሆን ይችላል። አንዳንዴ በጎች ከመሰማሪያው ወጥተው የሚገጥማቸው አደጋ አለ። ትቷቸው ግን አይሄድም። ያቅፋቸዋል፣ ያነሳቸዋል፣ እንደገና ያስራላቸዋል። ጉዳታቸውን ይዳስሳል ይፈውሳቸዋል። መልሶ ከበጎቹ ጋር መልሶ ከመንጋው ጋር ይቀላቀላቸዋል። እግዚአብሔር ልክ እንደዚህ እረኛ እረኛችን፣ ዛሬም በራሳችን መንገድ በራሳችን ውሳኔ ወጥተን የተሰበርንበት የተጎዳንበት ያነከስንበት ነገር ካለ እጁ በመልካም ለመልካም፣ የእረኛው እጅ በእኛ ላይ ናቸው። እሱ ስለ ህይወት ያያል። እይታው ሁሉ ህይወት ነው። ለእኛ እንደገና እግዚአብሔር አለው። ይሄ በጣም ሲዘመር ደስ ይለኛል፣ ሲነገር ደስ ይለኛል። እግዚአብሔር እንደገና አለው የብርቶች አምላክ የብርታታቸው ሚስጥር፣ እንደሆነ ሁሉ የደካሞችን አምላክ የብርታታቸው ሚስጥር፣ ለደካማው ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል ይላል። ይህ መልካም እረኛ ሁሉን እንደ አቅሙ ነው የሚመራው። ሁሉን የሚመራበት ደግሞ ትዕግስት አለው። ይክበር ጌታ ኢየሱስ። ሁላችን የእርሱ ሸክሞች ነን። ይህን እንዳትጠራጠሩ እንድታስቡት ዘወትር እንድታስቡት ያስፈልጋል። ሁላችንም የእርሱ ሸክሞች ነን። የደግ ሰዎች ትዕግስት አይችለን። በእውነት ስሙኝ፣ በጣም የመልካም ሰዎች ትዕግስት አይችለን። ታውቃላቸው፣ አንዳንድ ቤት የእናቶች ትዕግስት ያልቻላቸዋሉ፣ የአባቶች ትዕግስት የወላጅ ትዕግስት ያልቻላቸዋሉ፣ የእግዚአብሔር ትዕግስት ብቻ የቻላቸው እንደገና ለቤተሰቡ የቤት ሰው ያደረጋቸው ኩራት ያደረጋቸው ትምክት ያደረጋቸው በጣም ብዙ ታሪኮች እናውቃለን። አያችሁ፣ የወላጅ ትዕግስት አይችለም። እኔ ስለ እኔ እናገራለሁ። የወላጅ ትዕግስት እኔን አልቻለኝም። የእግዚአብሔር ትዕግስት ብቻ ነው የቻለኝ ለዚህ ህይወት ያበቃኝ። የደግ ሰው ትዕግስት አይችላችሁም። የመልካም ሰው ትዕግስት አይችላችሁም። የወላጅ ትዕግስት አይችላችሁም። የእግዚአብሔር ትዕግስት ብቻ ነው የቻለን የእርሱ ትዕግስት ብቻ ነው እዚህ ያደረሰን በእውነት ይህን ስናገር ሐሴት አደርጋለሁ የእግዚአብሔር ትዕግስት ብቻ እዚህ አድርሶናል የወላጅ ትዕግስት የቻለን ሰዎች አይደለንም የደግ ሰው ትዕግስት የቻለን ሰዎች አይደለንም የመልካም ሰዎች ትዕግስት የቻለን ሰዎች አይደለንም የእግዚአብሔር ትዕግስት ብቻ የቻለን ሰዎች ነን ዋስትና ያለው ህይወት የሚኖረው በእግዚአብሔር ብቻ ነው ማንም ዋስትና መሆን አይችልም። እናንተነታችሁን አደራ ልትሉት የምትችሉት ማን ነው? አደራ ልትሉት የምትችሉት ሰው አለ ከሰው አለ ማን ነው? ገንዘብን አደራ ማለት ትችላላችሁ። አሁንም የአደራ ያላችሁት ሰው ስለሚኖር ደግሞ አደራውን የሚጠብቅም ብዙ ሰው አለ። ቤታችሁን አደራ የምትሉት ሰው ይኖር ይችላል። አሁንም አደራ ያላችሁት ይኖራል። እኔነታችሁንና ህይወታችሁን ግን አደራ ልትሉት የምትችሉት አለ? በፍጹም የለም። አያችሁ እናንተነታችሁን አደራ ልትሉት የምትችሉት እግዚአብሔር ብቻ ነው። ይክበር ጌታ ኢየሱስ። አዎ ቤትን አደራ ማለት ትችላላችሁ፣ ገንዘብን አደራ ማለት ትችላላችሁ። ልጅንም እንኳን አደራ በታ ብላችሁ መሄድ ትችላላችሁ። ኖ ህይወትን ግን አደራ ማለት የምትችሉት እግዚአብሔር ብቻ ነው እረኝነቱን የምንፈልገው ለምንድን ነው? ካለን በጎች ስለሆነን ነው። ያለረኝነቱ አይሆንልንም። ያለረኝነቱ አንችልም። ያለሱ ምንም ነን። ያለሱ ባዶ ነን። ያለሱ ምንም አንችልም። የእግዚአብሔር መምህርነት፣ የእግዚአብሔር መሪነት እንጂ የሰው መምህርነት፣ የሰው መሪነት እዚህ አላደረሰን። የራሱ የእግዚአብሔር ብቻ ነው እዚህ ያደረሰን። መዝሙር 23 በጣም ያስደንቀኛል። የሚያረጋጋ ቃል ነው። ልብን የሚደግፍ ድምፅ ነው። ጠላትን የሚያስደነግጥ ድምፅ ነው። የግርማው ቃል ያለበት ነው። እግዚአብሔር በረከታችንን የሚያረጋግጥበትን ተስፋ የሰጠበት ያብራራበት ቃል ነው። በቤቱ ለዘላለም መኖራችንን ያበሰረን ክፍል ነው እና በጣም ደስ ይለኛል። እንደ እረኛ የማየው እንደ በጉ ስለሚያይ ነው። እንደ አባት የማየው እንደ ልጁ ስለሚያይ ነው። በሁለታችን መካከል እንዲህ ያለ ታላቅ እውነት አለ። በእግዚአብሔር ሕዝብና በአምላክ መካከል ያለው ህብረት የዚህን ያህል ታላቅ እውነት ነው። ወደ ሶስተኛው ልላችሁ በልባችን ደስታን ይጨምራል። እረኝነቱ የህይወትን ትንሣኤ ስታዩ ደስ እንደሚላችሁ ፊትን የሚያበራ ደስታ የተባለው ደስታ ወደ ህይወታችሁ ይመጣል። ደስታ ማለት ምን ማለት ነው? ሲባል አንድ ሰው እንዲህ ብሏል። ዋናው ጤና ነው፣ ጤና ካለ ሁሉ አለ አለ። ምን ለማለት ፈልጎ ነው? የትኛውም ነገር ጤንነት ከሌለ ጉለት ነው እያለ ነው። እኔ ግን ዛሬ ከፍ አርጌ ልንገራችሁ፣ ጤንነት ስላለ ሙሉ አትሆኑ። እግዚአብሔር ካላችሁ ብቻ ነው ሙሉ የምትሆኑት። ዋናው ጤና አይደለም፣ ዋናው እግዚአብሔር ነው። ደግመዋለሁ፣ ዋናው ጤና አይደለም፣ እግዚአብሔር ነው። ለልጆቻችሁ ወላጆች ምን ታስተምራላችሁ? የተማረ አይወድቅም ብላችሁ ሊሆን ይችላል አ እግዚአብሔርን የያዘ አይወድቅም። የተማረማ ሲወድቅ አየን። የተማረማ በብዙ ኪሳራ ውስጥ አይተናል። የተማረና የበላ አይወድቅም ይላሉ አንዳንድ ፍልስፍናዎች። ሕይወት ናቸው፣ ይገርማቸዋል። በሰው ውስጥ ሕይወት ሆነው ይመራሉ። በሰው ውስጥ ሕይወትን ይገዛሉ፣ ሕይወትን ያስተዳድራሉ። አይገርምም። ቀላል ናቸው ሲነገሩ ግን አይደሉም። ህይወትን ይቆጣጠራል። ከራስ በላይ ንፋስ፣ በጣም ቀላል ንግግር ነው የሚመስለው። ግን ከራስ በላይ ንፋስ ራስ ወዳዶችን ግን አፍርቷል፣ እጅግ እጅግ አፍርቷል። አሁንም የምላችሁም የተማረ አይወድቅም? ይሄ አስተሳሰብ ልማር እንጂ ዋናው መማር ነው ብሎ ነው የሚሄደው። ዋናው እግዚአብሔር ብሎ ስለማይሄድ ዋስትናው ራሱ፣ የመንገዱ ዋስትና ራሱን ነው ያደረገው። በራስ የምትወጡት ስንቱን እግዚአብሔር ግን የማታልፉት የማትወጡት ምንም ነገር የለም። ላሳስባችሁ፣ ደስታ በዓለም መዝገበ ቃላት ላይ ያለው ትርጉምና በመንፈሳዊ ዓለም ላይ ያለው ትርጉም ይለያያል። ደስታ ብዙ ፈላጊ አላት፣ በጣም ያገኟት ግን ጥቂት ናቸው። እነሱም እግዚአብሔርን ያገኙ ይባላሉ። እነሱም ከእግዚአብሔር ጋር የሆኑ ይባላሉ። በየትኛውም የህይወት የኑሮ ሁኔታ ውስጥ በየትኛውም ስሌት ውስጥ ሳይገቡ እግዚአብሔርን ብቻ ደስታ ያደረጉ ሰዎች ጥቂት ናቸው። ብዙ ሰው የጥረቱ የልፋቱ ግብ የሚያደርገው ደስታን ነው። ግን ደስታ በዚህ መልኩ ደግሞ ሊገኝ አይችልም። ደስታ ከእግዚአብሔር የሆነ ስጦታ ነው። ደስታ ራሱ እግዚአብሔር ነው። ደስታ በመንፈሳዊ እንጂ በምድራዊ ሁኔታ የሚገኝ አይደለም አስምሩበት። ደስታ በምድራዊ ሁኔታ የሚገኝ አይደለም። በእውነት አሁን የተማራችሁ ስትመረቁ ደስታዬን አይን ጊዜ ያገኛለሁ እንዳትሉ። ደስታ እግዚአብሔር ነው ብላችሁ መማር ቀጥሉ። ደስታ እግዚአብሔር ነው ብላችሁ የመማር ከኑ ላይ ደረጃው ላይ ድረሱ። አያችሁ፣ በዛው ስትፈልጉት አታገኙትም። ደስታን እውነተኛ የሚያደርግበት ደስታን እውነተኛ የሚያደርገው ምንድን ነው ካላችሁኝ መንገዱ ነው። እቺን ብዬ እጨርሳለሁ ደስታን እውነተኛ የሚያደርገው ምንድን ነው ካላችሁኝ፣ ምክንያቱ ነው መንገዱ ነው። ደስታ በእኛ ሳቅ ሳይሆን በተደሰትንበት ምክንያት ነው የሚለካው እያልኳችሁ ነው። የሚያምንን ሰው እኮ የሚያጠራጠር ሰው ደስ እንደሚለው ታውቃላችሁ። ያምን ነበር እንዲጠራጠር አደረግኩት ብሎ እኮ ሰው ደስ ይለዋል እንዴ! ይሄ ነው ደስታ፣ ትርጉሙ ይሄ ነው። የሚያምንን ሰው ከማመን በማስቀረቱ ከማመን በማስወጣቱ በጣም የሚደሰስ ሰው አለ እና ደስተኛ ነው አይደለም ደስታ የሚመሰረትበት በጣም መንገዱና ምክንያቱ እጅግ ግልጽ መሆን አለበት ሌባ ደስ የሚለው መቼ ነው መልሱ ቀላል ነው ሲሰርቅ ስለዚህ ሲሰርቅ ደስተኛ ነው ማለት ነው ደስታ ስሎ ሌባ ደስ የሚለው ሲሰርቅ ነው ገዳይስ ደስ የሚለው መቼ ነው ሲገድል እና፣ ደስታ ትርጉም ይሄ ነው። ደስታ አያችሁ፣ እውነተኛ ደስታ ነው የምንለው መንገዱ ምክንያቱ ሲታወቅ ብቻ ነው። የእውነተኛ ደስታ ምክንያትና መንገድ ግን እግዚአብሔር ነው እያልኳችን። መዝሙር 30 ቁጥር አምስት ለቅሶ ማታ ይመጣል፣ ጠዋት ግን ደስታ ይሆናል ይላል የእግዚአብሔር ቃል። አያችሁ፣ ደስታችንን የእኛ ጥረት እንደማያመጣው የሚመጣ ነው ደስታ እኛ የምናመጣው አይደለም። በእኛ ሩጫ የሚገኝ አይደለም። ስለዚህ ደስታችን እግዚአብሔር ነው። ሰላማችን እግዚአብሔር ነው። አንተ ሰላማችን ነው ተብሏል። የልብ ደስታ ፊትን ያበራል። እውነተኛውን ደስታ ሊሰጠን የሚችል እግዚአብሔር ብቻ ነው። በእግዚአብሔር እረኝነት ስር መኖር ምንም የምናጣው ነገር እንዳይኖረን ያደርጋል። በለመለመ መስክ ያሳድረናል፣ የልባችንን ደስታ ይጨምራል። ይሄ ብቻ አይደለም። ከስብራታችን ከጉዳታችን የምንፈወስበትን እጅ ዘወትርና ሁልጊዜ በላያችን እናያለን። አበቃው። ይህንን የምትመለከቱ ሰብስክራይብ፣ ላይክ፣ ሼር በማድረግ የዚህ አገልግሎት አብሮ ሰራተኛ እንድትሆኑ ጠይቃችኋለሁ። ተባረኩ።